ለምና አብረኸኝ አታድርም ማለት እኔ በጣም እያሳሰበኝ ነው የአንተ ሶፋ ላይ መተኛት እንዲ ለእኔ የሚያምር መተኛት ተመችቶኛል ተመቸኝም እኮ መሬት ላይ ይቀዘቅዛል ችግር ባለፈው ደግሞ ሳይሆን ጉድ ጉድ ጉድ ጉድ ጉድ ብሩክና ሀይሚ አንድ ቤት ውስጥ እያደሩ በአንድ ቤት እየኖሩ አሉ ምንም ነገር ማድረግ አልጀመሩም እና ሀይሚ ዛሬ ብሩክን ያ አብረን እንደር ጥያቄ እያቀ እኔ ግን ሁልጊዜ እሺ እንደማይልሽ እያወቅሽ የምጠይቅም ነገር ነው የሚገርም ማለት ከዚህም በፊት አብረን ማደር አለብን። ወንድና ሴት የሚያደርጉትን ነገር ማድረግ አለብን ብለሽ ስንት ጊዜ ጠይቀሹ አልሸነፍ ብሎልሽ ነበረ ማለት ነው እና ግን እኔ እሱ አይደለም የገረመኝ ማለት ነው። የእውነት ጀስት እኛ እዚህ ጋር እንደ እንትን እንደ ተመልካች እንደ ዩቱበር ማለት ሀይሚና ብሩክ የሚያደርጉትን ነገር አናቅም ማለት ውስጥ ያለው እንጂ ግን ጀስት ፊድባክ የሚያሳዩትን ነገር ነው የምንናገረው፣ ማለት ነው ጀስት ግን የእውነት ይህን በእንደዚህ አይነት አቋም ካላቸው በእንደዚህ አይነት ወጣትነታቸውን ትተው ለነገ ለወደፊታቸው አላማቸው እየተጨነቁ ካለ እውነት በጣም ደስ ይላል። እኔ አፕሪሽት አደርጋለሁ። ለምን ገና ልጅ ናት ሀይሚ፣ ገና እሷ ሳታድግ ልጅ መውለድ ከባድ ነው። ማለት ለምን ነው ተቃላችሁ? ልጅ ጸጋ ነው። አራቱ ልጆች ቢመጡ እኛ በጣም ነው ደስ የሚለን። አራቱ ልጆች ሁለት መንታ መታ ማለት ነው፣ እና ሁለት ወንድ ሁለት ሴት ነው የተየ የተመን ናቸው ማለት ነው። እና እኛ እነሱን አንጠላም፣ እንወዳቸዋለን። ነገር ግን ሀይሚሻዬ ትምህርትሽን ጨርሺ የኔ ቤቢ ብለናል ማለት ነው። እና የኔ ቤተሰቦቼ ማለት ነው። እስቲ ሰላምስ ልበላችሁ። እኔ እኮ አስደንግጦኝ ቶሎ ብዬ ወደ ጉዳይ የገባው ማለት ነው እና ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች፣ እንዴናችሁ? ደህና ናችሁ ወይ? እኔ አለላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። የኔ ቆንጆዎች፣ የኔ ማሮች፣ ምን ብዬ ልንገራችሁ? የእናንተ ፍቅር እኮ ተመልካቾቼ፣ ኦ ማይ ጋድ አሜዚንግ ብያለሁ እና የኔ ፍቅር እንዴ የኔ ፍቅር የኔ ፍቅር አላልኩም። ማንን እናንተ? ወይኔ መድኃኒኤል የኔ ፍቅር አል እናንተ ግን የኔ ፍቅሮች ናቸው። የሆነ ዜና ማለት ብሩኮ እንዲፈዝዝ ብሎ ሀይሚን ሲያወራት ፍቅረኛ ያጠገብ ያለ መስሎኝ የኔ ፍቅር አላልኩትም። አይ ብሩኬ ማለት ነው ብሩኬና ሀይሚሻ። ኤኒዌይስ የሀይሚ ሀሳብ በጣም ደስ ይላል ማለት ጀስት ኦልሬዲ ግን እኔ እንደሚመስለኝ ብሩክና ሀይሚ አንድ ላይ መኖር ሳይጀምሩ አይቀርም ማለት ነው። ለምን እንደሆነ ታውቃላችሁ? ይፋ ማድረግ አልፈለም። በፊት ትዝ ካላችሁ የሀይሚ ቤትና የብሩክ ቤት በጣም የተለያየ ነበር። ብዙ ጊዜ እኔ ሳይ ማለት ነው። አሁን ግን ቤታቸው አንድ ላይ ሆኗል። አንድ ላይ መኖር ጀምሯል። እውነትም እኮ ነው። ለምን ሁለት የቤት ኪራይ ይከፍላሉ? ጎረቤት ለጎረቤት፣ ከዛ ቻርጀር አቀብላይ ምንም እያለው እየተደዋወሉ ማለት ነው ያው አንድ ክፍል ላይ ነው የሚተኙት ማለት ነው። እሱ ሶፋ ላይ እሷ መኝታ ክላስ ማለት ነውና የብሩክ ቤት ማለት ነው። ነውና በዛ ምክንያት ነው አሁን አንድ ላይ መኖር የጀመሩት ማለት ነው። እና ኤኒዌስ ሀይሚ ሀሳብ ያመጣችው ሶፋ ላይ እየተኛክ እየተጎዳክ ነው ያው በሶፋ ታካ ማለት ነው። ወደ ራሷ ጠጋ ለማድረግ ነው። እና እኔ ሀሳቄ ምን ልጅ ለመውደድ ቸጎልሻለች ልታሰናኪው ነው እንዴ? እ ሀይሚሻ ግን አቤት ስትፈታት ነው ማለት ነውና፣ ምነው ልጅ ለመውለድ ቸኩር ይሻላል ማለት ነውና፣ እንትን ማለት ጀስት የጠየቀችበት መንገድ በቃ ማለት ወደዚህ ወደ ገደለው ሳይሆን የገባችው ያው በሶፋ መከል ሶፋ ላይ እየተኛከ ስለሆነ እኔ በጣም እየከበደኝ ነው ወይ እኔ ጋ መተክተኛ ነው ያለችው። ስለ ነው ሶፋው በጣም ተመችቶኛል፣ ለእኔ ደግሞ ይሄን ያህል አታስቢ፣ አትጨነቂ አላት ማለት ነው እና ምን ች- በቃ ማዘርም ተቆጥታኛለች፣ እሙሽም ተቆጥታኛለች ምናምን አብረን እንተኛለን። አንደኛ በጣም የብሩኬ በጣም ደስ ካለኝ መልስ ማለት ነው ምን ችግር አለሁ ምናምን ሲላት፣ ኢትስ ኦኬ ምንም ችግር የለውም መተኛት ግን አለ፣ ባውንደሪ የሚባል ነገር አለ ማለት ነው። ባውንደሪ ማለት ክብር፣ ክብር ማለት ነው። ጀስት እራሳቸውን ብሩክ ሚዲያ ላይ ሲያመጡ እንደ ፍቅረኛ ማቾች ናቸው የምናያቸው ነገር ግን እኛ ፊት አንደ እንደዚህ ኖርማል ፍቅረኛ ማሾች የሚያደርጉትን ነገር አድርግቶ አያውቁም ማለት ነው። እኔ በዛ አደንቃለሁ በጣም ሴት ልጅ ደግሞ የአላማ ሰውና የውሳኔ ሰው ስትሆን በጣም ደስ የሚል ማለት ነው። ላመነችበት ነገር ጥግ ብትሆነ አሁን ለምሳሌ ሀይሚ አራዳ ናት፣ የልብስ አራዳ ናት። በቃ የከተማ ልጅ ናት፣ ሁሉ ነገር የምትከተለው ነገር ግን ውስጧ ያለው ስነ ምግባር ደግሞ ያ አይደለም። ገባችሁ አይደል? የሆነ ነገር ሁሉም ነገር በጊዜው እና በሂደት ይደርሳል ማለት ነው። እርድና ደግሞ ከዛ አሁን ከተናገረችው ነገር ደግሞ አይደለም የሆነ ነገር ላይ ያ ነገር እንደርስበታለን። ለጊዜው ሊያጓጓን ብዙ ነገሮችን ሊያሳስተን ሊያሰናክለን ይችላል፣ ግን እንደርስበታለን። ገባችሁ አይደል? ያ ነው ማሰብ ያለባችሁ ማለት ነው። እና በጣም ደስ ነው ያለኝ የሆነ ስለመናገር ማለት ነው። እና እሙሽ እንኳን ተቆተኛለች ምናምን ስትሉ እሙሽ እንደዛ አትልም ነው ያላት እና አሁን ማን በእንደዚህ አይነት ነገር ክብር አለ። ክብር ይበልጣል ማለት ባውንደሪ ማለት የአንችን ክብር መንፈግ አልፈልግም። ገባችኋል? የአንችን ክብር መንፈግ አልፈልግም። ሀይኒሻ ምንም አታሰቢ፣ ችግር የለውም። ሶፋ እንኳን በምቼ መሬት ወጥቼ ይተኛል። ጀስት የሆነ አንዳንድ ሰው ቢሆን እንዲህ እኔ ካልሽኝ ምናምን ችግር የለውም ምናምን እኔ እንተኛሉ ምናምን ይላል። እሷ ግን እንደዛ አይደለም ያለችው ማለት ነው። እሱ ግን እንደዛ አይደለም ያለው ጀስት ገባችሁ እንትን ነው በቃ መተኛት የለብንም። እና ልጅ ለሞድል ለምን ቸኮልሽ? ምን አንገበገበሽ ነው ያላት። ሲቀጥል ደግሞ በቃ አንተ ሁለት ልጅ ሚያዝ ትችላለህ፣ እዲ ሁለት ልጅ ሚያዝ ትችላለህ፣ ብንወልድም እዛ ሴት ችግር የለውም ነው ያለችው ማለት ነው። እና እሱ እኮ አይደለም አይሚሻ ባይዘ ወይ ልጅ የሚሰጠው ፈጣሪ ነው። የሆነ ነገር በህይወታችሁ ሲመጣ ምንም ነገር ማድረግ በጣም ቀላል ነገር ነው ማለት። ነገር ግን እሱ ሳይሆን ፖይንቱ እንትን ነው፣ ምን እንደ ነበረ የሆነ ግባችሁ ላይ፣ አላማችሁ ላይ፣ እዛ ነገር ላይ መድረስ አለባችሁ። ያ ነው ትልቁ ብሩክ ያስቀመጠው እንትን፣ ታርጌቱ እዛ ነው። የምንፈልግበት አላማ አለ፣ እቅድ አለ፣ ፕሮግራም አለ። ጀስት እዛ ላይ እናተፍቆርንም እና ሁሉም ነገር በጊዜው ና በሰዓቱ ይሆናል። ሀይሚሻን ያለው እና በጣም በጣም ደስ በሚል ሁኔታ ነው የመለሰላት ማለት ነው ና ስርዓት ያለው ጨዋ ያሳደገው ሰው እንደዚህ ነው የሚያደርገው ማለት ነው ና አንዳንድ ጊዜ በቃ አሁን ብዙ ጊዜ ወጣት ነው ምናምን ብዙ ነገር ሊያምሮ ይችላል ምናምን ግን ያ ነገር አይደለም ብሩኬ የበገረው ማለት ነው ና በ ለእሷ ክብር እሷን በምን አይነት መንገድ የሚያይበት መንገድ ኦማይጋድ በጣም ደስ የሚለው ማለት ነው። እንደ ብሩክ አይነት ወንድ ያብዛልን ነው የምንለው ማለት ነው እና ሌላ ምን የምለው ነገር የለም በጣም ደስ ብሎኛል ማለት ነው እና ሀይሚ አብረን እንደረ አለች። እና ሀይሚ ግን ብዙ ጊዜ የማደር ጥያቄ እያነሳሽ ነው። ብሩኬ ይሄ የማደር ነገር ግን እስቲ የእውነት አንድ ቤት ውስጥ እየኖራቸው አታደርጉም ወይስ? ታዲያ እኔ እናንተ ወይስ ምንድን ነው እንዴ? ብሩ ካሁን እንዲራስ መኪናው ስትገባ ውስጥ ስትገባ እኮ የለክም ፈዘካል ማለት ነው። በእኛ ግራ ገባን። በቃ የፈዘካል ማለት ነው እና በቃ በጣም እንትን ያለው ማለት ነው። ባይዘው ግን በጣም ከባድ ነው። ሴትና ወንድ አንድ ቤት ውስጥ መኖር ማለት ማለት ነው። የሆነ ስለ መናገር ማለት ነው። እንዴት ነው ድመት ስጋ ቀርቦላት ዝም አትልም፣ እንደዛ እንደማለት ነው እና የሆነ ነገር ይፋ ማድረጉን የሆነ ጊዜ ትዝ ካላችሁ ሀይሚ ቀለበት አድርግታ ነበር እጇ ላይ፣ ከዛ ደግሞ ከሆነ ጊዜ በኋላ ቀለበት ወርቋል። የሆነ ነገር ግን ለተመልካቾች የደበቁት ነገር አለ ብሩክና ሀይሚ ማለት ነው። እና ምን አይነት ነገር እንደደበቁ አይዶን የምናውቀው ነገር የለም። ያው እንፈለፍላለን፣ እናወጣለን። የሆነ ቀን ማውጣታችን አይቀርም። በጣም ነው የምወዳችሁ ቤተሰቦች፣ ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ባይ ባይ